ዲፎርሚቲ ቲም ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በባለፈው ስለ ትዳር መፍረስ አምስት ምክንያቶች ብዬ በአንድ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ተጨማሪ ሀሳብ ለማውራት ያለው የመጣሁት እና ቤቶቻችን ላይ ብዙ ችግር አለ። እሱም ችግር የባልና ሚስት ችግር ነው። እንደምታቁት ተመልካቾቻችን፣ ዋናው ችግር ብዙ ቤቶች ላይ ዋና ችግር የትዳር ላይ ያለ ችግር የባልና ሚስት ችግር ነው እና ትዳር እያፈረሰ ያለው የባልና ሚስት ያለመግባባት ችግር ነው ተመልካቾች፣ እንደምታቁት እና ይሄ ነገር እስቲ በተለይ የባል ላይ ያመዝናል ጥፋቱ። እና ባል ለሚስት ጊዜ ሰተህ ታውቃለህ ወይ? ምክንያቱም ለሚስት ጊዜ መስጠት ወሳኝ ነገር ነው አይደል? እና ባል እስቲ አስብ እስቲ ወደኋላ ለሚስት ምን ያህልን ጊዜ ሰጥቻለሁኝ። ለምሳሌ ፈርስት ትውቅ ላይ እንደነበራችሁ ልጅ ሳይመጣ የነበራችሁና ልጅ ከመጣ በኋላ ያለ ሪሌሽናችሁ ምን ይመስላል እስቲ አጤነት ወደኋላ። እና ጊዜ ያለመስጠት ችግር ዛሬ ደግሞ እንደዋና አድርጌ ነው ለማውራት የመጣሁት ነው። ለሚስት ጊዜ ያለመስጠት በጣም ትልቅ እንትን ነው፣ በጣም ትልቅ ችግር ነው። ለሚስት ጊዜ ያለመስጠት ዋና ችግር ነው። ለምሳሌ ሚስትህን ሄጅና ወተሽ ተዝናንተሽ ነይ፣ ጸጉርሽን ተሰሪ ከጓደኞችሽ ጋር አውርተሽ ነይ፣ እንዲሁም ደግሞ ከቤተሰቦችሽ ጋር በለክ ጊዜ ሰታጠቃለክ የዛሬን እኔ ልጆችን ላዝናና ልጆችን ልንከባከብ ብለህ ታውቃለህ? እስቲ ባል እራስን እንትን በል ለሚስትህ ጊዜ ሰጥተህ ታውቃለህ? አታውቅም እርግጠኛ ነኝ። ለሚስትህ ምን ያሉ አንድ ቀን ነው እኮ ለሚስትህ ጊዜ ሰጥተህ አታውቅም፣ አይደለም እና ለሚስትህ ጊዜ ያለ መስጠት በጣም ትልቅ ችግር ነው። በነገራችን ላይ በጣም ትልቅ ችግር ነው። እውነት ነው። አንዳንዴ እኮ እኔ ራሱ የሚገርማችሁ ወይም ባሌ እያልኩት ነበር፣ እና እስቲ ለእኔ ጊዜ ስተኝ አታውቅም። እስቲ ወጣን በል ልጅን ቤት ቁጭ አድርጌ ወጣ ብለን እንምጣ ምናምን ብለን እንወጣለን። ከወጣን በኋላ አስቡት ወተናል እንዝናና ምናምን ወተናል ከሄድን በኋላ የሆነ ነገር አዛችሁ ወይም ደግሞ ግብ መጠጥ የሆነ ነገር ሊሆን ይችላል፣ ፍላጎታችሁ የፍላጎታችሁ እንትን ሁላችሁ ሊሆን ይችላል። እና እሱን ነገር እየተዝናኑ እንትን እያለ እያለ በመሀል ሁላችንም ሌላ ዓለም ውስጥ ነን፣ ወይ እሱም ስልኩ ጋር ነው፣ እኔም ስልኬ ጋር ነው። ገብቷችኋል። እንግዲ አስቡት፣ ለነዝናና ነው የወጣ ነው፣ እሱም ራሱ ስልክ ጋር፣ እኔም ራሴ ስልክ ጋር። ለምን ነ ተዝናና ነው ይሄ ነገር ነው እንዴ የእኔ ምን በልቼ መምን ጠጥቼ እንደገባሁ ራሱ አላስታውስም። ወደ ቤት ስመለስ ምንም ነገር ሳናወራ ሳንወይል ስልካችን ላይ ቆይተን መልሰን እንገባለን። ቤታችንም እንደዛው ስልካችን ጋር ነው እና አንዳንዴ ሚስት ሚስትን የሚያካትታል ይሄ ነገር ምን አንዳንዴ ስንወጣ እኮ ደነዝናና ስንወጣ ስልክን ኢግኖር ማድረግ አለብን በቃ፣ ወይም ቤታችን አስቀምጠን መውጣት ወይም ደግሞ ስልካችን ዘግተን ለውይይት ራሳችንን እርስ በርሳችን ወደ ኋላ እያሰብን ለምሳሌ ሊ ሳይመጣ በፊት የነበረን ፍቅር ሊሆን ይችላል፣ ሌላ ሀሳብ ሊሆን ይችላል፣ የራሳችንን ሪሌሽን ሊያጠብቅ የሚችልን ነገር ስለ ፍቅር ሊሆን ይችላል፣ እንዴት እንደምትወድ ወይም ደግሞ እንዴት እንደምትወዳት ልትገልጽ ላይ ሊሆን ይችላል እና ይህን ነገር እንደ ሀሳብ አንስተን መቅቶ ተወያይተን ደስ ብሎን ተጫውተን ወደ ቤት መመለስ እንችል። ልንዝናና እኮ ወጣን። ስልክ ላይ አጥፍተን ጊዜያችንን ስልካችን ላይ አድርገን ምንመለስ አለን። እና ይህም አንድ እንትን ነው፣ አንድ ጥፋት ነው። ይሄ ለሁለታችን ለሚስም ለባልም አንዱ ጥፋት ሆኖ አግኝቼዋለሁ ና እና ዛሬ ዋና እንትኔ በቃ ለሚስት ጊዜ ያለመስጠት። ሚስት እኮ ብዙ ብዙ ስራ መቶ ፐርሰንት ስራ ሚስት ጋር ነው ስራው፣ ለልጇ አብስላ፣ ብዙ ነገር አድርጋ፣ የሴት ነው ጫና ትላለች። ከምሬ ነው የምነግራችሁ። እና ወንድ ልጅ ባሏ ወይ ስራ ውሎ መቶ ሊሆን ይችላል ምናምናም፣ እሷም እኩል ነው ስራ ሊሰሩ ይችላሉ። አልፎፊ ቤት ነድሜ ቤት ቢኖሩም እኮ እኩል ሰርታ የምትገባ ሴት አለች ከአንተ ጋር አይደለ? ስለዚህ ቢያንስ ቢያንስ እኩል ሰርታችሁ ስትመለሱ ቤት ውስጥ የጎደለት ነገር ካለ የሆነ ፓርቷን ብትሞላ፣ ልጆችህ የአንተ ልጆች ናቸው፣ የእሷ ብቻ አይደለች። ልጆች የሆነ ነገር ከጎደለ የሆነ ነገር ስራ የምታግዛት ነገር ፓርት ካለ እዛች ያችን ፓርት ማሟላት መቻል እንደገና ደግሞ ችግሯ ችግሮ ምንድን ነው? ችግርሽ፣ ምን ጎደለ? በቃ ሚስቴ፣ ራስሽን ጣል አድርገሻል፣ እስቲ ይህችን ነገር ግዢ ልበሽ። ዘንጭ ማለት ሚስት ሚስትኬ ከራስ ናት። ብዘንጥ ቢያምርባት ራስ ነው የምትቆረው፣ የሚስቴ ናት ብለግ እንድትወዳት ያደርጋል። ይሄ ነገር ነው፣ ይህ ሚስት ላይ ያለ ነገር ለመስጠት እንትኑ በጣም መወር ገሞ እየመጣ ነው አሁን አሁን ላይ። እና ባል ለሚስት ጊዜ መስጠት ብትችሉ አቃላይ ስራ ብዙ ጫና ሊኖር ይችላል። የወንድም አለ ብዙ ኃላፊነት ሊኖር ይችላል። የቢሮ ኃላፊነት ሊኖርብህ ይችላል። የግል ቢዝነስም ኖሯችሁ ብዙ ኃላፊነት ሊኖርም ይችላል። ጊዜ አንድ ሰዓትም ቢሆን ጊዜ የማያገኙ ሰዎች አሉ ብዙ አሉ። ግን ይሄ ጊዜ የማጠር እንትን ምክንያት አይሆንም። ትዳርኮ አንድ የህይወት አካለ ዋና አካለው። ፋሚሊ ላንተ ወይም ላንቺ ዋና አካለው ለአንድ ቤት ለአንድ ፋሚሊ ዋና ካለው እና ገቢ ከሁሉም ነገር ከገቢ ምንጭ ሜክ ከማድረግ በፊት ሚስትህን ማስቀደም ልትችል ጥሩ ነው ነው የሚለው ምክንያቱም፣ በቤተ ደስተኛ ስትሆን፣ በሚስት ደስተኛ ስትኮን ለልጆችም ጥሩ ነገር ነው፣ ለአንተም ጥሩ ነው፣ ለስራም ስኬት ነው። ሚስት ለአንተ ስኬት ግናት፣ ብዙ ነገር ግናት ሴት ልጅ ስለዚህ፣ ሚስትህን መጀመሪያ መንከባከቡ ላይ ብታተኩር ጥሩ እኖራለሁ። እና ትዳር ላይ አንዳንዴ ለትዳራችን ጊዜ በሰጥ ለልጆቻችን ልጆቻችን እንደዚሁ በቃ የሆነ ነገሩ የሚያጠና ከሆነ ልጅ የት አለው ያጠና ወይም ደግሞ የምታጠና ከሆነ ቼት ቤቱ ነው፣ ቤት ስራችሁ ምን ጎደለ፣ ለትምህርት ቤት እንዴት ነው እንትናችሁ፣ በቃ ብዙ ትንሽ ታይሟል እንትን ማለት ብንችል አንዱ የትዳሩ መሰረቱ ነው እና ይሄ ነገር እና መወያየቱ ቢመጣ ወደ ትዳር ይሄ ጊዜ ከማጠር ውጭ ያለው እንትጠ የእርስ በርስ ሪሌሽናችን ማጥበቅ ብንችል ክፍተቱን ብንቀንስ፣ ትዳር ላይ ብዙ ክፍተቶች አሉ። ብዙ ብዙ እንደው የሚገርማችሁ ነገር በቃ እንዴ አሁንማ እኮ ከወለድኩ በኋላ ምናምን የሚለው ይበዛሉ። እሱም ወዳው አይደለም። መጀመሪያ ስትገናኙ ያለ ፍቅር እና ከዛ በኋላ እየቀነሰ እየቀዘቀዘ ለምን እየቀዘቀዘ ይመጣል? እንደውም እየጨመረ መምጣት ያለበት ልጅ እኮ ስታለች ልጅ ስትሰጥቅ ያንድ የህይወት አካል ስሰጥቅ ጭራሽ ሞር ልትወዳት ይገባል። ቀዘቀዘ ምናምን ከማለቱ ይልቅ ሞር ወደ እሷ እንክብካቤህን መጨመር ልትጨምር ይገባል። ምክንያቱም ቤተሰብ ትስስርን ያጠበቀች ነው። ልጅ መጣ ማለት ያንተም የእሷም የህይወት አካል ዋና እንትናችሁ ነው እና እርስ በርስ ጊዜ ተሰጣቱ እንትን ማለት ቢቻል አሪፍ ይሆናል አሉኝ እና ባለፈው ስለ ትዳር መፍረስ አንዳንድ ነገሮችን ስላወራሁኝ፣ ዛሬ ደግሞ ትንሽ ነገር እስቲ የኔ ሀሳብ ትንሽ ቢሆን እንትን የሚያመጣ ከሆነ እስ እንትን ልመልበር የሚለው ነው እና አመሰግናለሁ። አዴ ፋሚሊቲ ተከታታዮች ስለምታበረታቱ ኮሜንት ስለምትሰጡኝ፣ ወይም ደግሞ የጎልደለኝን ስለምትነግሩ አመሰግናለሁ።